ወኢና ኢለይህ ራጁን። እጅግ የሚያሳዝን መረጃ ነው። በቅርቡ እንግዲህ ከመርከዝ ሰላም ማለት ነው ከአንድ ወር በፊት ይህ ወንድማችን ማለት ነው በቁርአን ሂፍዝ ተመርቆ ነበር። ትናንትና ግን ጾመኛ ሆኖ እንግዲህ በደረሰበት የመኪና አደጋ ወደ አኬራ ሄደ። ያለሁትኝ ሀረኒ ከእነዚህ ሰዎች እዚህ ቦታ ላይ እንዳልቀበር ፈርቼ ነው ሰላት መስገድ ጀመርኩት ይለኛል አንድ ከፍተኛ ባለስልጣን። አላሁ አክበር ወላሂ ሙስሊሞች በዚህ ታሪክ ትገረማላችሁና ሁላችሁም እስከ መጨረሻው ተከታተሉ። የፈጣሪ ድንቅ ስራ ሲገለጥ እናት በአንድ ጊዜ የአምስት ልጆች ወላጅ መሆን ችላለች። አንድ በላይ ጋብቻን በሚመለከት እዛ አካባቢ የምትነግረን ነገር አለ። ያንተን መጀመር ከዛ በኋላ ደግሞ ምንድን በዚህ ልክ የሚያስጨንቀህ አልመሰለኝም ነበረ። ውሃ ትጨምራላችሁ አስፈጻሚዎች

የምንማማርበት እስላማዊ ቪዲዮ ማሉ ኢንሻአላህ። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ንባር ሻኑ ላይክ ላይክ እያደረጋችሁ ሐሳብ እና አስተያየት ስታችሁ እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ቀሳ ወደ ቪዲዮ አለፍኩላችሁ። የጀማ የሰሞኑ አንድ መነጋገሪያ ቪዲዮ አለ። እንግዲህ አንዲት እናት አምስት ልጆች እወልዳለች። የፈጣሪ ድንቅ ስራ ሲገለጥ እናት በአንድ ጊዜ የአምስት ልጆች ወላጅ መሆን ችላለች። ሶስት ወንዶች፣ ሁለት ሴቶች የተወለዱበት ሁኔታ ደግሞ አስገራሚ ነው። ነገሩ የተፈጠረው በወለጋ ሲሆን የደቀምቴ ከተማ ነዋሪ የሆነችው ወይዘሮ አስቴር ከአምስት ዓመት በፊት ሌላ ልጅ የመውለድ ተስፋ ቆርጠው ነበር። ትናንት ግን ቤተሰባቸው በዚህ ውብና ድንቅ ተአምር ተባርኳል። ባለቤታቸው አቶ ተመስገን ከፍተኛ ደስታ ቢሰማቸውም አምስት ጨቅላ ህጻናትን በአንድ ጊዜ ማሳደግ ትልቅ ፈተና እንደሚሆንባቸው ያላቸውን ስጋት ገልጸዋል። መልካም ጊዜ ጀማ። የአላህ ተአምር እንግዲህ አምስት ልጆችን ወልዳለች። ምክንያቱም ከዚህም በፊት እንግዲህ ልጅ ከአምስት አመታት በፊት ተስፋ ቆርጦ ነበር፣ ነገር ግን አምስት ልጆች ሰጥቷቸዋል። ኢትዮጵያ ላይ እንደዚህ ነገር አልተለመደም። እስከ አራት ልጅ ሰምቻለሁ መሰለኝ፣ አምስት ልጅ የመጀመሪያ ትመስለኛለች ማለት ነው። ቻይና ላይ ምናምን ነው እንደዚህ አይነት ነገር በተደጋጋሚ የምንሰማው። ለማሳደግም በጣም ከባድ ነው። ኮመንት ላይ ብዙ ነገር ነው ሲባል የነበረው ለማንኛውም መንግስትም ድጋፍ እንደሚያደርግላት ተስፋ አድርጋለሁ። እናንተስ በዚህ ጉዳይ ላይ የምንተላላችሁ ልጅ ባለመውለድ የተፈተናችሁ በሙሉ አላህ ልጅ ይስጣችሁ ለማለት ወዳለሁ። አላሁ አክበር ወላሂ ሙስሊሞች በዚህ ታሪክ ተገረማላችሁና፣ ሁላችሁም እስከ መጨረሻው ተከታተሉ። ኮሜንቱን በተክቢራ ሸብረቅ አድርጉት። ይሄ በምስሉ ላይ የምትመለከቱት ሰው በአሜሪካ ካሊፎርኒያ የምትባለው ከተማ ላይ ትልቅ ወንጀል ይሰራማ፣ ይታሰራል። መታሰር ብቻ ሳይሆን የእድሜ ልክ እስራት ይፈረድበታል። ታዲያ ይሄ ሰው በእስር ቤት እየኖረ ሳለ ተስፋ በመቁረጡ ሳለ ግን ጊዜ ለማሳለፍ እስር ቤት ውስጥ ብዙ የሚደረጉ ነገሮች አሉና፣ ከነዛ ውስጥም አንዱ መጻፎችን ማንበብ ነው ነበበ ሳለ አንዳንድ ሙስሊሞች ደግሞ የእስልምናን ታሪክና የአንዳንድ የረሱላችን ሰለላሁ አለይሂ ወሰለምን ታሪኮችን እንዲያነብን በዛ ይጋብዙታል። እሱም ጊዜ ስላልነበረው እሺ ብሎ ማንበብ ይጀምራል። ነገር ግን እየተመሰጠ እየተመሰጠ እየተመሰጠ ይሄድና እዛ ውስጥ ባይኖሩ እንኳን ከዛ ውጭ ተገዝቶ የሚመጡ የረሱላችን ሰለላሁ አለይሂ ወሰለም ታሪኮች እና የእስልምናን ታሪክ ያለባቸው መጽሐፎችን እየገዛ ማንበብ ይጀምራል። ይህ ሰው እስር ቤት ከመግባቱ በፊት ጭራሽ ስለ እስልምና እውቀት አልነበረውም። ቢኖረውም ግን መጥፎ ነገር ነበር ስለ እስልምና የሚነገረው። እዛ ላይ ግን እያየ የነበረው ነገር በጣም አስደማሚ ስለነበረ አላህ ሁሉንም ነገር አስተካከለለትና፣ ሱብሓን አላህ፣ ላላምን ይሳነዋል። ይህ ሰው እስልምናን ተቀበለ። ከዚህ በኋላ ነበር ብዙ ነገሮች የሚፈጠሩት። ይሄ ሰው ምንም እንኳን የእድሜ ልክ እስራት ቢፈረድበትም አንድ ነገር ግን ያጓጓውና ህልሙ ሊሆን ቻለ የረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሄዶ መጎብኘት፣ በረሱል ፍቅር ስለወደቀ ማለት ነው። ታዲያ ላላህ ምን ይሳናል? ሱብሓናላህ በጣም መልካም ስነ ምግባር ካላቸው ሰዎች አንዱ ስለነበረ ምህረት ተደረገለት። እሱ ብቻ ሳይሆን ከሱ ጋር ሌላም ሀያ አምስት ሀያ ስድስት ሰዎች አብሮ ምህረት ተደረገላቸው። ልክ ምህረት እንደተደረገለት ከዛ እንደወጣ አላህ ለሁሉም ነገር ምክንያት አለውና ይሄ ሰው ቀጥታ ወደ ጓጓለት ሀገር ነበር ሄደው ወደ ረሱላችን ሰለላሁ አለይሂ ወሰለም ሀገር ሳውዲ አረቢያ ሄደ ለኡምራ አላህ ሁሉም ነገር አስተካከለለት በየትኛው መንገድ በየትኛው እንቅፋት ትክክለኛ መንገድ ላይ እንደምንገባ አይታወቅምና ማንኛው መጥፎ ነገር ሲያጋጥመን ማመስገን እንዳለብን ይሄ ሰው ማሳያ ነው አላህ ለሁሉም ነገር ምክንያት አለው ኮሜንቱን በተክቢራ ሸብረ ቀርቁ በደንብ ሼር ኮፒ ሊንክ ሪፖስት ላኛውን የአላህ ታምር ተመለከታችሁት አላሁ አክበር አላሁ አክበር ሁላችሁ አክበር በሉ። ይህ ሰለምን ጀግና በስተመጨረሻ የአላህን ቤት ዘይሯል፣ ዑምራ አደረገ። አላሁ አክበር። ከእዛ ከጨለማ ውስጥ በነገራችን ላይ ከእዚሁ ጋር ተያይዞ እንግዲህ አሜሪካ ላይ ብዙ ሰዎች እስር ቤት ከገቡ በኋላ እንደዚህ ዐይነት ህይወት አጋጥሟቸው ብዙ ሰዎች የሰለሙ አሉ። ሱብሃነላህ፣ ሰው የንያውን አያጣም። ነገር ግን እዛ እስር ቤት ጨለማ ውስጥ ሆኖ የአላህም ቤት ተመኘ ሳውዲ መካ ማለት ነው። ነገር ግን ልክ እንደወጣ አላህ ቃሉንም ፈጸመለት በስተ መጨረሻ ኡምራ አደረገ። አላህ ይቀበለው ለማ ተወዳለው እጅግ የሚያስደስት ሁላችንም በስልምና ላይ አጽምቶን የምንቀጥል አላህ ያደርገው። ወደ ላይኛ ጉዳለፍ ኢና ሊላሂ ወኢና ኢለይሂ ራጅዑን እጅግ የሚያሳዝን መረጃ ተሰምቷል። እንግዲህ በቅርቡ ከመርከስ ሰላም ከአንድ ወር በፊት በቁርአን ሂፍዝ የተመረቀ ወንድማችን ማለት ነው። በትላንትና ሁለት ጾመኛ ሆኖ በሳይክል እየሄደ የመኪና አደጋ ደርሶበት ሞቷል። ኢና ሊላሂ ወ ኢና ኢለይሂ ራጂዑን እጅግ የሚያሳዝን መረጃ ነው። እንግዲህ ወደ ማይቀረው አኪራ አላህን ተገናኝቷል። ጾመኛ ነው። ዙ በእኛው አካባቢ በከሚሴ ከተማ ነው እንግዲህ የሚኖረው ይሄ ልጅ ማለት ነው። ሰማንያ ሀፊዞች ከዚህም በፊት ሲመረቁ በቪዲዮም ጭምር ከአንድ ወር በፊት ሰርችላችሁ ነበር ማለት ነው። እጅግ ያሳዝናል። ትናንትና እኔም እዛው ነበርኩኝ። የመኪና አደጋ ደረሰ ሲባል ነበር የሰማሁት። ወደ አስር ሰዓት ገደማ ይመስለኛል ይህ ነገር የተፈጠረው። እጅግ እጅግ በጣም ያሳዝናል። አላህ በጀነት አልፍርዶስ ያን በሻፍሸው። ቁርአን ሀፊዝ ነው፣ የአላህን ቃል ቁርአን ነው ያሀፈዘው። ከዛም አልፎ ደግሞ በጾም አንጀቱ ነው እንግዲህ የሞተው ማለት ነው። አላህ ይዘንለት፣ ለቤተሰቦቹ ግን አላህ ሱብር ይስጣቸው። በጣም በጣም ያማል። ወጥቶ ከመቅረት ከእንደዚህ አይነት አደጋ ከድንገተኛ አደጋ ሁላችንም አላህ ይሰተረን። አላህ ይጠብቀ ለማ ትወዳለው ሁላችሁም ዱአ እንድታደርጉለት በዙ አጋጣሚ መልእክቴን አስተላለፍኩኝ። ወደ ሌላኛው ቪዲዮ አለፍኩላችሁ። ወንድማችን ምንድን ነው የገጠመው? እስኪ ለብዙዎቻችንም ትምህርት ይሆናል። አላህ ይጠብቀን ብቻ። ስብናላ ያለሁትኝ ሀረር ነኝ። ከእነዚህ ሰዎች እዚህ ቦታ ላይ እንዳልቀበር ፈርቼ ነው ሰላት መስገድ ጀመርኩት ይለኛል፣ አንድ ከፍተኛ ባለስልጣን። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ይህ ቪዲዮ ሼር፣ ኮፐኒ ሪፖስት ያደረጋችሁ በትኑት ሰዎች ወይ ሂዳ ያገኙበታል፣ አሊያም የያዙትን ባዳ ያጠናከሩበታል። የሄድኩበት ጉዳይን የሚመለከት አንድ ከፍተኛ ባለስልጣን ተገናኘን። የሄድኩበትን ጉዳይ ጨርሴ ከመለያየታችን በፊት እስቲ አካባቢ ላይ ያሉ መቃብሮችን ዘይረ ብለን ገባን። አንዳንድ ነገሮች ነገረኝ። ያለው ነገር ከነገረኝ በኋላ ስለ ራሱ ሲነግረኝ፣ እኔ እኮ ሰላት መስገድ የጀመርኩት ከነዚህ ሰዎች እንዳልቀበር ፈርቼ ነው። ከነዛ ሰዎች መቀበር ፈልጌ ነው እነዚህ ሰዎች ሙስሊም አይደሉም? እንዴት ነው ሙስሊም ናቸው? ሱብሃነ ከና ታዳ ምንድነው? እነዚህ ሰዎች ይህ ቦታ ሰላት የማይሰግዱ ሰዎች የሚቀበሩበት ቦታ ነው። ያ ቦታ ደግሞ ሰላት የሚሰግዱ ሰዎች የሚቀበሩበት ቦታ ነው። እኔ ደግሞ ከሞትኩኝ በኋላ ሰላት የማይሰግደው ጀናዛ ተብዬ እንዲጠራ አልፈልግም። ከዚህም እንኳን በበለጠ አዛን እንዳለ የፈጠነ ገብቼ ኢማሙ አጠገብ ነው ምቆሞ ኢማሙ እንዲያየኝ ብሎ አወለ ሶፍኑም ሰግደዋል። ሱብሃነ ተመልከቱ፣ ይህ ሰው በህይወት ያለ ሰውየው በህይወት ያሉ ሰዎችን አይሰግዱ ነበረ እንዳይሉት ፈርቶ ሰላት ከጀመረ፣ አኼራ ላይ ባለመስገዱ ይደርስበት የነበረውን ቅጣት የአላህ ቅጣት ግን ቢያቀኖረ ምን ያክል ለአላህ ኢባዳውን ምን ያክል ተገዢ ምን ያክል ሳሊህ ምንያክል አቢድ ምን ያክል ሊሆን እንደሚችል ልብ በሉ። ዛሬ እኛ አላህ የፈጠረን ሁሉ ሙሉ አካል ኖሮን ሙሉ ነገር አላህ በዘረጋው መሬት እንደፈለገን የወለን እየሆነን እየበላን እየጠጣን ለአላህ ስጁድ ማድረግ የተሳነን ሰዎች ስንቶች አለን። ጊዜ እያለን አላህ ንፍራ ወደ አላህ እንመለስ። እኛ አካባቢስ እንደዚያ ነገር ቢኖርስ ምን ትላላችሁ? አንተ በህይወት ያሉ ሰዎችን ይሄ አይሰግድም ነበር ማለቱ ነው የሚያስፈራው፣ ወይስ አንተ ባለመስገድህ የሚደርስበት ከባዱ ሙሲባ ነው መፍራት ያለብን። ሰላት የማይሰግድ ሰው የሚያከፍሩ ዑለሞች አሉ። ሰላት የማይሰግድ ሰው ከሙስሊሞች መቀበር የለባቸውም የሚሉ አሉ። ሚስቱ ትፍታዊ የሚሉ አሉ። ይታሰር የሚሉ አሉ። በጣም ከባድ። ምናልባት ይህ ቪዲዮ ከደረሳችሁ ሰላት የማሰግዱ ሰዎች ካላችሁ ለአላህ ብላችሁ ሰላታችሁ ጀምሩ። ሞት ሊመጣ፣ ምናልባት የቀረን ጊዜ ወራት ሊሆን ይችላል ሳምንታት ሊሆን ይችላል። ቀናቶች ሊሆን ይችላል። ሰዓታት ሊሆን ይችላል። ሰከንድ ሊሆን ይችላል። ስለዚህ አሁን ምን ተውበት አድርገን ወደ አላህ እንመለስ። የአላህ ሰላም ማለት ነው ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዚህ በፎቶ ዙሪያ ብዙ ነገር ነው የሚባለው። ወንድሜም ጠቀስ ጠቀስ ተቀስ አድርጎታል። አላህ ይጠብቀን። ለማንኛውም ስቡት። በዚህ በኩል ሶላት የማይሰግዱ ሰዎች፣ በዚህ በኩል የሚሰግዱ ሰዎች። ሱብሃንአላህ መለየታቸው ራሱ ነው በጣም ያስገረመኝ። ከዛም አልፎ ደግሞ አላህ ይጠብቀን። ይበልጥ አላህ ጋር ያለው ወንጀል ያለውን ትልቅ ቅጣት ብናውቅ ደግሞ ምን ያክላችን እንደምንሰግድ ልናስተውለው ይገባል። ይህም ቪዲዮ ለብዙዎቻችን ይጠቅማል ብዬ ሰላሰብኩ ነው እና ከዝሙተኛ በላይ ከፍተኛ ወንጀል ምንድን ነው ተብሎ ሲጠየቁ እንግዲህ ምንድን ነበር ሶላት የማይሰግደው ሶላቱ የተወሰው ብሏልም አላህ ማለት ነው። ከዛ ብዙ ብዙ ነገር ነው፣ በተለይ በሶላት ዙሪያ የተባለው እና አላህ ሁላችንም ሶላታችን ያግራልን ለማለት ወዳለሁ። ይህ ነገር በጣም አስገርሞኛል። ለማንኛውም ለሰውም ብለን ሳይሆን፣ ገሌ ሰገደ ገሌ አልሰገደም፣ የሚጠቅምን ነገር ለራሳችን ገሌ በእኛ መቃብር እንትን ወንጀል ከቨር የሚያደርግልን የለም። እኛ መቃብር የሚገባ የለም። ስለዚህ ጥንቃቄ ልናደርግ ይገባል ባይ ማለት ነው። አላህ ለሁላችንም ያግራልን። እንሻላ አንድ በላይ ጋብቻን በሚመለከት እዛ አካባቢ የምትነግረን ነገር አለ። ያንተን መጀመሪያ፣ ከዛ በኋላ ደግሞ የሰማኸውን። ምታያንተ ማለት የሰማኸው ነገር አለ። የምሰማው ነገር ካለ የሰማሁት ነገር የለም። እንደ ሀሳብ ከአንድ በላይ ጋብቻ የምትሞክር ሰው ነህ? በራስ ስታየው ሁኔታህን ሀልህን ስታዳምጠው፣ ወላሂ እንግዲህ ሁለተኛ ትዳርን በተመለከተ በግሌ ሁሉም የራስ እኔ ያገባ ወንድሜ ካለ ከሴቷ በላይ ወንዱ ነው የሚያሳዝነኝ። ምን ማለት ነው? እውነት ባህል የሚሆን ከሆነ ይህ ልጅ ጎበዝ ልጅ ነው። ሁለት እህቶቼን ሰትሬ የእውነት ባልሆኜ አስተዳድራለሁ ካለ በጣም ይበልጠኛል። የወንድሜ ምንም የሰራው ነገር የለም። በርታ ጠንክር አላህ በርታ ብዬ እነግረዋለሁ። ይሄን ወንድሜ ባገኘው ዝም ብለህ እምትገባበት አይደለም። የሆነ ቁጥሩ ሁለት ሶስት አላት። ያው ወንዶች ብዙ ጊዜ ያፈዙት አያ ነው የሚወዷት ይባላል እና ሴቶቹ ይዘሉታል። ሴቶቹ ደግሞ ላቱ ሽሪክ ቢላ ሳይሆን የሚሉት ላቱ ሽሪክ ቢ ነው የሚሉት። በእኔ እንዳታጋራ ነው እንጂ በአላህ እንዳታጋራ ብሎ አይሞክሩም ና ይሄንን ነገር ግን በተመለከተ በጣም ትልልቅ የምንማማራቸው ነገሮች ያሉ ይመስለኛል። መጀመሪያ እዚህ ውስጥ የሚገባ ወንድሜ፣ ከወንድሜ በፊት ስለ ራስህ አልነገርኩ። እሱ ይጠቅማል ብዬ ነው እገባለሁ። ወደ ራሴ እገባለሁ። አብሽር አገባለሁ። እዚህ ውስጥ የሚገባ ማንኛውም ሰው ከመልሱ በፊት እኔ አንደኛ ገና ሳያገባ ሚስቱ ጋር በሆነች ጊዜ ሲጣላ እንደውም አገባለሁ ይላል። ድንገት የሚያገባው የዛሬ ሀያ ዓመት ይሆናል ማለት። የማናደርጋቸው ነገሮች ባናነሳቸው ጥቅም ስለሌለው፣ ምክንያቱም በንግግር አለም ኢስላም የመጣው መሬት ላይ የሚወርዱ ነገሮች አሉና አገባለ ካለ 13 ዓመት ነው። እንግዲህ 13 ዓመት አገባሉ ብላ ይዛበታለች እሷ ዜብራ ላይ ቆመዋል። ቀይ መብራት ላይ ቆመዋል። እንግዲህ ድንገት ጮህ በዛ ብሎ መናገር አይችልም። ብዙ የቆሰለችው ነገር አለ በእሷ ኢማን

የሚነግረኝ ነገር አለ ከዚ ከዚህ ቀደም ኡስታዝ አቡበከር ጋር ቆይታ ነበር። ልክ ነው እንደምታውቀው፣ ኡስታዝ አቡበከር ደግሞ በደንብ የደረጀ ልምድ ያለው ወንድም ነው። በዚህ ጉዳይ ላይ በደንብ ህይወቱን ማነጅ እያደረገ እየኖረ ነው፣ እና ሲያወራ ነበረ። እሱ የነገረን እንዴት እንደሚኖር ነው። አንተ ደግሞ እንድት ነገረን የፈለግኩት ሀሳብ አለሁ የሚለውን እስካሁን እንግዲህ ይህንን ጉዳይ መመለከት ሀሳቡ የለኝ ያው የዚያን ነገር ስታስብ የእውነት ጊዜ ሊኖር ይገባል። ጊዜ ጊዜ በጣም ምክንያቱም ከአንድ ወደ ሁለት ነው። ያው እናቴ የምትለው አባባል አለ፣ ሁለት እንዳታገባ የአንተ ሚስቶች አቅፋቸው ማተኘው ሺዎች ናቸው ትላለች። የቢሮን ስራ ስለምታውቀው እነሱ እንዳታቋርጥባችን ቀላት እናቴ ብዙውን ጊዜ ትናገራለች። አቅፈ ማተኛቸው እኮ ብዙ ሚስቶች አሉ አንተ ትለኛለች። አንዳንዴ ለአንድ ሺ እናቶች አለበስን ስንላቸው ሚስቶች አንድ ሺህ ደረሱ አለ ትለኛለች። እና ትንሽ ከስራ አንጻር ወደ አንዱ ባላንስ እንዳያደርግና ድንገት ያመሰጋቸው ነገሮች አሉ። ይህን ስታስቡ ብዙ ፕላስ ማይነስ የምታደርጋቸው ነገሮች አሉ። ስራ የሚያስተጋጉሉ ነገሮች ይገጥመሃል። ጠልታ አይደለም፣ ወይም ደግሞ ስራው እንዲቆም ፈልገ አይደለም። አንዳንዴ ሳታስባቸው የሚመጡ አሉ። ግን ብዙ ጊዜ ይህንን ለማሰብ ካለህ የስራ ውጥረት አንጻር ብዙን ጊዜ ለማሰብ እስካሁን እድሉም የለኝም። እስካሁን ተማም እንኳንም ጠጣ። ሶሻል ሚዲያ ተሳትፎ እናወራና እንግዲህ እንቋጫለን፣ ቲንክ ሰዓቱም እየሄደብን ነው። ሶሻል ሚዲያ ላይ ፕላትፎርሙን እንዴት አይተኸው ነው የምትጠቀመው? በጣም አጥፊ እንደሆነ ጎጂ እንደሆነ ሲነገር ነው የምሰማው። አንተ ግን እዛ ቦታ ላይ ኦልሞስት እንደሆነ ወደ አንድ ሚሊዮን እየተጠጋህ ነው ሲባልም ሰምቻለሁ፣ ከተከታይ ምናምን አንጻር ምን አለ እዛ አካባቢ። ያው ይሄ የሚዲያ ጉዳይ ያው ሙሳም በዘመኑ ኢሳም በዘመኑ አለ፣ እኛም ደግሞ መዘመን አለብን። በመጣ ሂደት እኔ ብዙ ጊዜ የምቃወመው ቲክቶክ መጥፎ ነው ምናምን የሚል ሰው አለ፣ ተሳስተዋል። ቲክቶክ እኮ 5300 ሰዎችን በአንድ ግለሰብ እኮ ሻህዳ እያስያዘበት ነው፣ በቲክቶክ ኦንላይን እየገባ ለተጠቀሙ ተጠቅሞበታል፣ ለበድበትም ያለ ያብድበታል። መንገዶች አሉ እኮ። ዋህደይ ነው ነጂ ደይን አለ። ሁለት መንገድ እኮ አለ። ምንጊዜ የጥሩ አለ የመጥፎ አለ እንጂ መዝጊድም ገብቶ እኮ አዛን ሲል አብሮ ገብቶ ጫማ ሰርቆ የሚወጣ አለ። ለይቶ በቃ እንሻላ ነው ወይቱ ጫማ መስረቅ ብሎ መጥቶም ጫማ ሰርቆ የሚወጣ ሰው አለ። ሁሉም መንገድ አለ። ስለዚህ እኛ እያንዳንዱ ሰው ተጠንቅቆ፣ ከአላህ ጋር በማያስቆጣው መልኩ ተጠንቅቆ በደንብ አድርጎ መበርታት አለባቸው። እዚህ ወንድሞች ያሉት ይሄ ትርኪ ምርኪ ነገሮችን ትተን ኦቨር የሚያስቁ ምንም የማይጠቅሙ ማንነታችን የማይለውጡ ነገሮችን ትተን ከሄድን ብዙ ማህበረሰብ እናድናለን ብዬ አስባለሁ። ለምን እዛም ስትሄድ ዚህም ስትሄድ ባንተ የተነሳ ነው ጫት ያቆምኩት የሚሉኛው ብዙ አሉ። መጠውን ቢሮ አቁመናል። በቃ ካሁን በኋላ አቁሙ አንመለከት ብዙ ትሰራለህ ነው ጫት በደንብ ነገር ያለው በደንብ በተለያየ መልኩ እንደውም ወደ 18 ወይም 19 ሚሊዮን ሰው አዳምጦታል። ጫትን በሚመለከት በደንብ አድርጌ ነው የነገርኩት። ለምን ብዙ ትዳር ደሞ ተስተካክሎልናል። በዛ ላይ ደሞ ቢሮ መጠው በቃ ጫት የጫቱን ብር ለእኔ ስጡኛ አንድ የቲም ላሳደግበት ብዬ ተናግሬ ነበረና እዛው መጠው ምለው የቲም መጠው ነው ያሳደጉበት። አሁንም ፕሮግራም የሚከታተሉ ወንድሞች የጫቱን ብር ለየቲም ስጡ። እኔ አንድ ልጅ ልስጣችሁ የምታሳድጉት ሐጃ ሲኖር እናትየውን ዱዓ አርግል የምትሉት ሰው ማይገባም፣ ቦታ እኮ ዱዓ አድርጉልኝ ይላል። ከነዚህ የበለጠ ደግሞ ዱዓቸው መስተጃብ የሆኑ ቤተሰቦች የሉም ብዬ ነው እና የማስበው በዚች በሚዲያ ጉዳይ ላይ በደንብ አድርገ ነው እየሰራን ያለነው። እኔ እንደውም ትንሽ ማደርገው ምንድን ነው በዚህ ሳምንት ሀገሪቷ ላይ ያለው ነገሮች አርጌ ነው ነው ማንም የሚሰጠኝ ግብአት ማንም የለም። በዚህ ጉዳይ ኑሮችን ብሰራበት ችም ይል የለም። ያው ብቻ ብዙ ጊዜ ሴቶችን ስቀጠቅጥ ወንዶች ደውሉና አረባ ከቀጠቀጥ ከቀጥቅጥልን ጥሩ ቀጠቀጥክልን ሴቶችን ይላሉ። ወንዶችን ሲቀጠቅጥ ደግሞ ብዙ ሴቶች ይመጡና እሰይ ልክ ልኩን ነገር ክ ደግሞ ማታኛ ቤት ያደርክ ይመስላል ላ በሰማነ ምጠቀሚ ያድርገን። ብቻ ብዙ ብዙ ነገር ተምረናል ብዬ አምናለሁ። የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱህ። እዚህ ትንሽ ድምጽ የረብሽ ነው። ለማንኛውም መልካም ብዙዎቻችን እንደተመርበት ተስፋ አደርጋለሁ። ለፉአድ እንግዲህ ሁላችሁም ዱዓ አድርጉለን ፣ ለቤተሰቦችም አላህ ሶብር ይስጣቸው። መልካም